የኪ ሃውሲንግ ቤተሰቦች እንደምናላችሁ በክፍል ሁለት ተከናኝተናል። በዚህ ክፍል ከዚህ በፊት በነበረው ከተጠየቁት የተረፉትን አራቱን ጥያቄዎች መልስ እሰጥበታለሁ። ይህ የጥያቄና መልስ መርሃ ግብር ሳይሆን እናንተ የጠየቃቸቸውን ጥያቄዎች በቂ መልስ በመስጠት ለእናንተ አስፈላጊውን መረጃ ለማድረስ ነው። በዚህም መረጃ አማካኝነት በርካቶቻችሁ ሰምታችሁ ለሌሎች እንደምታስተላልፉ እምነት አለኝ። በመጀመሪያ ደረጃ ወደ ተጠየቀው ጥያቄ እናልፋለን። መልካም ቆይታ የሆነላችሁ። እንግዲህ የመጀመሪያው ጥያቄ እስካሁን ድረስ ለእድለኞች የተላለፉት ቤቶች ቁጥር ወይም ደግሞ የተለዩት እድለኞች መጠን አያንስም ወይ የሚል ጥያቄ ነው። ይህንን ከዚህ ቀደም በተለያየ ሰዓት ስናብራራው ነበረ። ለማስታወስ ያክል 2016 ዓ ም ታሳስ ላይ እድለኛ ያደረግናቸው 60 ሰዎች ከዛ ጳጉሜ 62 ከዛ ጥቅምት ከዛ ሚያዝያ 30 እያለ በእነዚህ ጊዜያቶች እድለኛ የሆኑ ሰዎች አሉ። እነዚህ እድለኛ የሆኑት ሰዎች ቁጥራቸው አንፃራዊ ከተመዘገበው አንጻር ስናስተያይ ትንሽ ሊመስል ይችላል ሊመስል ይችላል ያልኩበት ምክንያት ስላለኝ ምክንያቱም ሞዴሉ እንዲሁ ፊት ለፊት በምናየው ሳይሆን ዲቴል ውስጥ ገብተን ስንረዳው ስለሆነ እውነታው ያለው ማለት ነው በዚሁ አግባብ ኪሃውሲንግ የመዘገባቸውን በጠቅላላ የቤት ባለቤት ለማድረግ በውል የወሰደው ጊዜ አስር አመት ነው በዚህ አስር አመት ውስጥ በጠቅላላው ሁሉንም የቤት ባለቤት ለማድረግ ደግሞ በየአመቱ 10 ፐርሰንት 10 ፐርሰንት አይደለም በዛ አግባብ አይደለም ቁጥሩ ጊዜው እየጨመረ በመጣ ቁጥር አብሮ ተያይዞ ይጨምራል ምክንያቱም መነሻችን ላይ ስንነሳ ቤቶቹን አስገንብተን አዘጋጅተን አይደለም ለመጀመሪያው ሁለት አመት ወይም ደግሞ አራት እጣዎች ቀጥታ ከገበያ ላይ ቤቶችን እንገዛለን ከገበያ ላይ ቤቶችን ስንገዛ ደግሞ ዋጋው የገበያ ዋጋ ነው የገበያ ዋጋ ማለት 300፣ 400 እና 500 ፐርሰንት ትርፍ የተያዘባቸው ቤቶች ናቸው። ይህ ማለት ምን ማለት ነው? ለአምስት ሰው ለአራት ሰው እንሰጥ የነበረውን ቤት ለአንድ ሰው እየሰጠን ነው ማለት ነው። ስለዚህ ቁጥሩ ያንሳል። ለምሳሌ ታህሳስ 2016 ዓ ም ላይ ለ60 ሰዎች ቤት ስንሰጥ በተመሳሳይ በዛው ገንዘብ መጠን ቤቶችን አስገምተን ቢሆን ኖሮ ሲባዛ በአምስት ማድረግ ትችላላችሁ። ለ300 ሰው ቤት መስጠት የሚያስችለን አቅም ነበረ ማለት ነው ያ ገንዘብ። ነገር ግን ከገበያ ላይ በመግዛታችን ምክንያት 300 ይሆን የነበረው ስልሳ ሊሆን ይችሏል። ሃውሲንግ ደግሞ የመጣው ለቤት ነጋዴው ሲሳይ ለመሆን ሳይሆን የቤት ባለቤት መሆን ለከበደው ግለሰብ ቤተሰብ ቤት ለመስጠት ነው። በዚሁ አግባብ የምንገዛቸው ቤቶች መጠን ቁጥር እንዲያንስ አድርገናል። ያንን መነሻ አድርገን ታህሳስ 3 2016 ላይ አብረውን እንዲሰሩ ስምምነት ፈጸምን። እነዚህ አልሚዎች ስራቸውን በወቅቱ መጀመር ነበረባቸው። ነገር ግን ለ11 ወር ገደማ ኪ ሃውሲንግ ይህንን ስራውን እንዳይሰራ በአጋር በነበሩት ተቋማት በተደረገው ጫና አማካኝነት ያንን ማድረግ ባለመቻላችን 11 ወር ባከነብን። ልብ በሉ ከተመሰረትን ለማህበረሰቡ ሞዴላችንን ካስተዋወቅን አሁን ሁለት ዓመት ሆነን፣ ከሁለቱ ዓመት ውስጥ አንዱን አመት በዚህ ውስጥ አሳለፍን። ስራ ከጀመርን ገና አንድ አመታችን ነው ማለት እንችላለን ማለት ነው። በዚሁ አግባብ ያ ሀብን አድርጓል። ግን ኪ ሃውሲንግ መነሻውን አድርጎት የተነሳበት አሰራር ለሁለት ዓመት ወይም ለአራት እጣዎች ከገበያ ላይ መግዛት ከዛ በኋላ ግን በራሱ አልሚዎች ቤቶችን ማስገንባት ነው። ይህንን በተለያዩ መድረኮች ላይ እኔም አቶ ግሩም ይልማም ስንገልጸው ስናብራራው ከርመናል። ወደፊትም የሚቀጥለው ይሁ ሀሳብ ነው። እነዚህም ቤቶች እኛ ስናስገነባቸው በተመሳሳይ ገንዘብ ከገበያ ላይ እንገዛበት ከነበረው አራትና አምስት እጥፍ ተጨማሪ ቤቶችን ይሰጠናል ያ ማለት በተመሳሳይ የገንዘብ መጠን በርካታ ቤቶችን የቤት ባለቤት ማድረግ እንችላለን ማለት ነው። አንዳንድ ግለሰቦች ማህበረሰቡ በወራዊ ቁጠባና በቅድመ ክፍያ አማካኝነት የከፈለውን ገንዘብ በብዛታቸው ልክ ያባዙና ይህን ያክል ቤቶች መግዛት ያስችላቸዋል ይላል። ዓላማችን ቤቶችን እየገዛን ለቤት ነጋዴዎች ሲሳይ መሆን አይደለም ብያቸዋለሁ። እያስገነባን በተገነባበት ዋጋ የአገልግሎት ክፍያ በሁላችን መሰረት እየተቀበልን ቤቶቹን ማስተላለፍ ነው። አት ኮስት ወይም በተገነቡበት ዋጋ ማለት ነው። አንድን ቤት ገንብቶ ለመጨረስ የሚፈጀው በካሬ ሜትር 36500 ብር ነው። ይህንንም ስንመለከት ባለሁለትም ብናይ ለምሳሌ ባለሁለት መኝታ ቤት ካሬሜትሩ ከሰባ ካሬሜትር ነው የሚጀምረው። ሰባ ካሬሜትር ብለን ብንይዝ አንድ ካሬሜትር የሚገነባው በ36500 ብር ከሆነ ባለሁለት መኝታ ቤት የሆነን አንድ ቤት ገንብቶ ለመጨረስ ሁለቱን ማባዛት ነው። 36500 ሲባዛ በሰባ ካሬሜትር ስሌቱን እዚሁ አብረን ብንሰራው 2ሚሊዮን 555ሺ ብር ይመጣል። ኪ ሃውሲንግ ፋይናንስ ሶሉሽን ይህንን ቤት በ2 ሚሊዮን 550 ሺህ ብር ያስገንባል። ቤቱ ገበያ ላይ ወጥቶ ሲሸጥ ወይም አሁን ባለው ሲባዛ በአምስት በስድስት እጥፍ ሊሆን ይችላል። ነገር ግን ኪ ሃውሲንግ ለእድለኞቹ የሚያስተላልፈው በዚሁ በእራሱ ዋጋ ነው ማለት ነው እንግዲህ ይህንን መረጃ ለእናንተ በግልጽ እንዲህ ስንሰጥ የመጀመሪያችን አይደለም። ከዚህም ቀደም በተለያዩ ቪዲዮዎች በአካል ቢሮ መታችው፣ በየሆቴሉን ባዘጋጀናቸው መድረኮች ላይ በደንብ ስናብራራ ነው የከረም ነው። አሁንም ግን ጥያቄው ከተነሳ መልሱ ይሄ ነው። ስለዚህ ኪ ሃውሲንግ ፋይናንስ ሶሉሽን የኪ መንደር ግንባታ ካስጀመረ በኋላ የመዘገባቸውን ሰዎች የቤት ባለቤት ለማድረግ የሚፈጅበት ገንዘብ ከገቢያ ገዝቶ የቤት ባለቤት ከሚያደርግበት ጋር ሲነጻጸር በበርካታ እጥፍ ያነሰ ይሆናል። ይህም ፕሮጀክቱን ቪዚብል ያደርገዋል፣ ድርጅቱንም ትርፋማ ያደርገዋል። ወደዚህ ለመሄድ ጊዜ ያስፈልጋል። ምክንያቱም የግንባታው ዓለም ውስጥ በጣም አስፈላጊ ከሆኑት ጉዳዮች መካከል የመጀመሪያው ገንዘብ፣ ሁለተኛው ማሽነሪ፣ የሰው ኃይል፣ ከዛ ጊዜ ነው። ጊዜ ትልቅ ዋጋ አለው። ጊዜያችን ከዚህ በፊት የጠፋብን ያጣነውን የተበላነው ለማስመለስ ደግሞ እኛ በርካታ ስራዎችን በተለያዩ ባለሙያዎች እየሰራን እራሳችንን አባስተን እየተንቀሳቀስን እንገኛለን። እስካሁን ያስረከብናቸው እውነት ነው፣ ቁጥራቸው ሲታይ ትንሽ ይመስላል። ሞዴሉ መሰረት ካደረገበት አንጻብ ሀሳብ አንጻር ግን ካየነው ነው መነሻ ናቸው። በቀጣይ የቤት ባለቤት የሚሆኑ ሰዎች ቁጥር እየጨመረ እያደገ ይመጣል። ይህንን እናንተም ተገንዘቡ፣ ለሌሎችም አስገንዝቡ። የኪ መንደር በቅርቡ ተገንብቶ ለእድለኞች ቤታቸውን ለማስተላለፍ ሁላችንንም ያብቃን። ወደ ሌላው ጥያቄ እንሄዳለን፣ ሌሎች ሀሳቦችንም እናያለን። እንግዲህ ሁለተኛው ጥያቄ ተመዝጋቢዎች በዝግ ሂሳብ ቁጥር ስለመቆጠባቸው በምን ማረጋገጥ ይችላሉ ነው። ዝግ ሂሳብ ቁጥር ሲባል ለዓላማ የሚከፈት ሂሳብ ቁጥር ነው። በዚህ ሂሳብ ቁጥር ውስጥ የሚሰበሰብ የትኛውም ገንዘብ ተግባራዊ የሚሆንበት ወይም ደግሞ ዓላማው ላይ ሊውልበት የሚገቡት ነገሮች ይዘረዘራሉ። ይህንን ለማረጋገጥ ሁለት መንገድ አላቸው። የመጀመሪያው አሁን የሚሰጣቸውን ኢንፎርሜሽን መስማት ነው። ሁለተኛው ደግሞ ባንኮቹ በራሳቸው እነዚህን አገልግሎቶች እንዴት እንደሚሰጡ መጠየቅ ነው። ከዛ በተጨማሪ እናንተ በአካል መሄድ ሳይጠበቅባችሁ ባንኮቹ በራሳቸው ለሁሉም ወይ ለሚመለከተው ማለት ነው ጉዳዩ ብለው የጻፏቸው ደብዳቤዎች አሉ ሶስቱም አብረውን እየሰሩ የሚገኙት ባንኮች ኢትዮጵያ ንግድ ባንክ ቡና ባንክ እና ዘመን ባንክ እነዚህ ባንኮች እነዚህን ሂሳብ ቁጥሮች ወይም ደግሞ ዝግ ሂሳብ ቁጥሩን የሚያስተዳድሩባቸውን በዚህ ዝግ ሂሳብ ቁጥር ውስጥ ደግሞ የተሰበሰቡት ገንዘቦች ለዓላማ የሚውሉባቸውን ምክንያቶች በዝርዝር አስቀምጠዋል። በዝግ ሂሳብ ቁጥር የተሰበሰቡት ገንዘቦች ለዓላማ የሚውሉት በመጀመሪያ ደረጃ ኪ ሃውሲንግ ዕድለኞችን ለይቶ ቤት በስማቸው ከገዛ በኋላ ወደ ስማቸው መዞሩ በውልና ማስረጃ በምንለው ተቋም ተረጋግጦ ሰነድ ሲቀርብለት ባንኩ ራሱ ክፍያ ይፈጽማል። ሁለተኛው ከገበያ ላይ እስክሌተኖችን በመግዛት የፊኒሽንግ ስራውን ለማሰራት በዚህ ሂደት ውስጥ ባንኩ ሕንፃውን ለሸጠው ግለሰብ ወይም ድርጅት ክፍያ ይፈጽማል። ሶስተኛው ኪ ሃውሲንግ መሬት ገዝቶ ግንባታዎችን የሚያስጀምር ከሆነ ለዚህ ሂደት ባንኩ ራሱ ክፍያ ይፈጽማል። እነዚህን ሂደቶች ተከትለን ነው እየሰራን የምንገኘው። ለግልጽነቱ እንዲረዳ እነዚህን ሰነዶች ቴሌግራማችን ውስጥ ማግኘት ትችላላችሁ። ከዛ በተጨማሪ እያንዳንዳችሁ ተመዝጋቢ የሆናችሁ ዳሽቦርድ አላችሁ። ዳሽቦርዳችሁ ላይ በስልካችሁ ገብታችሁ በግራ በኩል ያስቀመጥነው ታብ ላይ በመግባት ሰነዶቹን ማየት፣ ማንበብ፣ መገንዘብ፣ መረዳት ትችላላችሁ። ግልጽ በሆነ አማርኛ በደንብ ተብራርተው ተቀምጠዋል። ከዛ በተጨማሪ እዚህ ጋር ከምናሳያችሁ ወይም ደግሞ ከምንነግራችሁ መረጃ ውጪ በራሳችሁ ወደ እነዚህ ባንኮች በመሄድ እንዴት ነው ከኪ ሃውሲንግ ፋይናንስ ሶሉሽን ጋር እየሰራችሁ ያላችሁት፣ ምን ይመስላል ሰነዱ የሚለውን ነገር በማንኛውም ሰዓት ባንኮቹ በሚሰሩበት የስራ ሰዓት አገልግሎቱን ማግኘት ትችላላችሁ። የዝግ ሂሳብ ቁጥር አስተዳደር እንግዲህ እኛ የምናወጣው ሕግ አይደለም፣ በባንክ ስርዓቱ ውስጥ ያለ ሕግ ነው። የሚተዳደርበት ደግሞ ምክንያትና ማስረጃዎች እነዚህ ናቸው። በዚሁ አግባብ እናንተ በየወሩ የምትቆጥቡት ከ2ሺ ብር ጀምሮ ያለው ቁጠባ ስትመዘገቡ የምትከፍሉት የካፒታል ክፍያ በጠቅላላ በዝግ ሂሳብ ቁጥር ውስጥ ይቀመጣል። ያንንም እኛ ከምንለው በላይ በራሳችሁ መንገድ ሄዳችሁ ማረጋገጥ ነው። በዚሁ አጋጣሚ ከአንዳንድ ጥራዝ ነጠቅ መረጃዎችም ደግሞ ራሳችሁን ቆጥቡ። ሀሳቡ ላይ ብዙም ጥልቅ የሆነ መረጃ እና ማስረጃ የሌላቸው ሰዎች ከሚያደርጉት እንቅስቃሴም እንድትታቀቡ ከወዲሁ መልእክት አስተላልፋለሁ። ወደ ሶስተኛው ጥያቄ እናልፋለን። ሶስተኛው ጥያቄ እንግዲህ አንድ ሰው ከተመዘገበ በኋላ ውል ማቋረጥ ቢፈልግ በምን አግባብ ነው የሚስተናገደው ነው። ሁለት ሴናሪዎች አሉ። የመጀመሪያው ሴናሪዮ የምዝገባ ወቅት ላይ ከሆንና እነዛ የመዘገብናቸው ሰዎች ተሰብስበው እጣ መውጣት ካልጀመረ በካፒታል ክፍያ አማካኝነት በብሎክድ አካውንት የከፈለው ክፍያ መቶ በመቶ ሪፈንድ ይደረግለታል፣ ከሰርቪስ ቻርጁ ውጭ ማለት ነው። በሰርቪስ ቻርጅ አማካኝነት በተንቀሳቃሽ ሂሳብ ቁጥር የከፈለውን ሳይጨምር እንግዲህ አንድ የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ የሆነ ሰው ተመዝግቦ እጣ ውስጥ ካልገባ ወይም ደግሞ እጣ መውጣት ካልተጀመረ ለዛ ባች ያንን ገንዘብ መቶ በመቶ በካፒታል አማካኝነት የከፈለውን ማለት ነው ሪፈንድ ማድረግ ይችላል። ለዚህም ከሱ የሚጠበቀው ማመልከቻ ማስገባት ብቻ ነው። ማመልከቻውን መነሻ በማድረግ ኪ ሃውሲንግ ፋይናንስ ሶሉሽን ወደ ከፈለበት ባንክ ሪፈንድ ያደርግለታል። ይህ ልብበሉ ምዝገባ ተመዝግበው እጣ መውጣት ላልጀመረባቸው ባቾች ነው። ለምሳሌ አሁን አራተኛ ባች ላይ እንገኛለን። ለአራተኛ ባች ይሰራል። ሁለተኛው ሴናሪዮ ደግሞ እጣ መውጣት ከጀመረ ወይም ተመዝግበው ለነሱ ለተመዘገቡበት ባች እጣ መውጣት ከጀመረ እና እነሱም ከዚህ ቀደም የነበሩት እጣ ውስጥ ተሳትፈው ከነበረ በአንቀጽ 3 3 ነጥብ 9 ውስጥ በተካተቱት ሀሳቦች ይስተናገዳል። ለዚህ ምሳሌ እቁብን መውሰድ እንችላለን። የትኛውም ሰፈር ውስጥ የምትገቡት እቁብ ሁለት ሴናሪዎችን ያስተናግዳል። እቁቡ ተሰብስቦ ገንዘቡ እጣ ወጥቶ እጣ ለወጣለት ሰው ካልተሰጠ መውጣት ብንፈልግ ወዲያው ገንዘቡን ይዘን መውጣት እንችላለን። ነገር ግን እቁብ ጥለን ያ የጣልነው ገንዘብ ደግሞ ለሌላ ሰው እጣ ለወጣለት ተሰጥቶ ከሆነ የዛን የእቁብ ገንዘብ እኛ የምንቀበለው እዛ እቁብ ውስጥ የተሳተፉት ሰዎች በጠቅላላ እቁቡን ከበሉ ወይም ካገኙ በኋላ መጨረሻ ላይ ይሆናል። የአሰራር በተግባር እዚህ ጋር ይሰራል። ይህ የሚሆንበት ምክንያት ኪ ሃውሲንግ ፋይናንስ ሶሉሽን የቤት ባለቤት ሊያደርጋቸው የመዘገባቸው ሰዎች የቤት ባለቤት የሚሆኑት በግዴታ በአስር ዓመት ጊዜ ውስጥ ነው። ማክሲመም በአስር ዓመት ጊዜ ውስጥ በጠቅላላ የተመዘገቡት የቤት ባለቤት ይሆናሉ። እስከዛው ሰዓት ድረስ የተለያዩ ሰዎች በተለያየ ምክንያት ሊያቋርጡ ይችላሉ። ነገር ግን ገንዘባቸው ሪፈንድ ሊደረግ የሚችለው መጨረሻ ላይ ነው። ይህም በውሉ ውስጥ በግልጽ የተቀመጠ ሀሳብ ነው። የትኛውም የኪ ሃውሲንግ ተመዝጋቢ ውሉን አንብቦ ነው የሚገባው ብለን እናምናለን። ይህ ሀሳቡም ደግሞ እዛ ውስጥ በግልጽ ተቀምጧል። በዚሁ አግባብ ተመዝግባችሁ እጣ መውጣት ከጀመረ በኋላ ማቋረጥ ብትፈልጉ የምትስተናገዱት በዚሁ መንገድ ይሆናል ማለት ነው። ይህ የሆነበት ምክንያት እናንተ የቆጠባችሁት ገንዘብ ፕሮጀክቱ ላይ ውሏል። ሌሎች ቤት ፈላጊዎች እድለኛ ሆነዋል ማለት የእናንተም ገንዘብ አስተዋጽኦ አለበት ማለት ነው። በኪ ሲ ኤች ኤፍ ሞዴል አሰራር መሰረት የቤት ባለቤት የሆኑት ሰዎች የቤት ባለቤት የሆኑት በራሳቸው ገንዘብ ብቻ አይደለም። ትልቁ የገንዘብ ድርሻ የተመዝጋቢዎች መዋጮ የኪድጎማና የሌሎች ድጋፍ ነውና በዚሁ አግባብ ስለሆነ በዚሁ መንገድ ትስተናገዳላችሁ ማለት ነው። ወደ አራተኛውና የመጨረሻው ጥያቄ ለዚህ ፓርት ለሆነው ማለት ነው እናልፋለን። የመጨረሻውና አራተኛው ጥያቄ ኪ ሃውሲንግ ለእድለኞች የሚያስተላልፈው ቤቶች ካሬ ሜትራቸው ስንት ነው? የሚል ጥያቄ ነው። ይህንን ጥያቄ ጠየቁት ብለው እንግዲህ የነገሩን እድለኛ የሆኑትና እዚህ ማሰልጠኛ ላይ ቤታቸውን የሚረከቡት ተመዝጋቢያችን ናቸው። የቤቶቹ ካሪሜትር እናውቀዋለን ውላችን ላይ በግልጽ ተቀምጠዋል ባለ አንድ መኝታ ቤት ከ40 ካሪሜትር ይጀምራል ባለ ሁለት ከሰባ ባለ ሶስት መጀመሪያ ዙር ላይ ለተመዘገቡት 12 ካሪሜትር ከሁለተኛ ዙር ጀምሮ እስካሁን ላለው ደግሞ 85 ሆኖ ነው የሚቀጥለው የካሪሜትርን አነጋገር ወይም ደግሞ አረዳድ ከሰው ሰው የተለያየ ሆኖ አግኝተነዋል ለምሳሌ ባለ ሶስት መኝታ ቤት ካሪሜትሩ 120 ካሪሜትር ነው ሲባል ግሮስ እና ኔት የሚባል ኮንሰብት አለው። ግሮሱ 120 ሲሆን ኔቱ ደግሞ የቤቱ ስፋት ተብሎ የሚታሰብ ነው። ባለ ሁለትም ባለ አንድም እንደዚሁ በተመሳሳይ። ለምሳሌ ማሰልጠኛ ከሚገኙት ቤቶች ውስጥ አንዱ ምሳሌ በወስድላችሁ ባለ ሁለት መኝታ ቤት ግሮስና ኔታቸው ኔታቸው 65 ካሬ ሜትር ይሆናል። አምስት ካሬ ሜትሯ የጋራ ኮሪደር አላቸው። የጋራ ደረጃ አላቸው። ሊፍቱም የጋራ ነው። ታች ድረስ ያለው ሁሉ ነገር የጋራ ነው። እያንዳንዱ ያቺን ካሬ ሜትር አዋቶ ነው በጋራ ሊጠቀመው የሚችለው። ያ ማለት ምን ማለት ነው? በደረጃው ወጥቶ ወደ ቤት የመግባት መብት አለው። ሊፍቱን የመጠቀም መብት አለው ማለት ነው። የቤቱ ስፋት ደግሞ ውስጥ ለውስጥ ያለው 65 ነው ከ65ቷ ወይም ደግሞ ከሰባው ላይ ሲቀነስ 65 አምስት ትቀራለች። አምስት ሆነች ኮመን የምትሆነው ማለት ነው። በዚህ አግባብ ነው የሚስተናገደው። ኮሪደር ሲባል ደግሞ የከተማ አስተዳደሩን ስታንዳርድ የጠበቀ ነው። ስታንዳርዱ ሜትር ከሁለት ሜትር ሶስት ሜትር እንደፈለገው ላይገድበው ይችል ይሆናል፣ ግን መነሻውን ይገድባል። ስለዚህ በዛው አግባብ በትንሹ ማሳለፍ ያለበት ስንት ትከሻ ወይም ስንት ሰው ነው የሚለውን አይተን በስታንዳርዱ መሰረት ነው ጸድቆም ቤቶቹ ካርታ የተሰራላቸው በዚሁ አግባብ ነው። እንግዲህ ኪ ሃውሲንግ ፋይናንስ ሶሉሽን ውሉ ላይ ጀምሮ ብሎ የገለጻቸው የእድል ጉዳይ ሆነው የተለያዩ ካሬ ሜትሮች ላይ አንዳንዶቹ ላይ ጭማሪ አለ ከዚህ ቀደም በነበረው። ምክንያቱም ቤቶቹን እኛ አደለንም የገነባናቸው፣ ከገበያ ላይ የገዛ ነው ስለዚህ ጭማሪ ሊኖረው ይችላል። ለምሳሌ ባለአንድ መኝታ ቤት ከአርባ ካሬ ሜትር ይጀምራል ይላል። ከሆነ ወቅት በፊት ያስተላለፍናቸው ቤቶች ሀምሳ ካሬ ሜትርም ስልሳ ካሬ ሜትርም አስተላልፈናል ማስተላልፈናል። እነዚያ አላፊ ሄዱት ካሬ ሜትሮች ወጪ ናቸው ለኪ ሃውሲንግ እንዲሁም ለተመዝጋቢዎቹ ግን ያው እኛ ያስገነባናቸው ቤቶች ስላልሆኑ ከገበያ ላይ እስከገዛኑ ድረስ ምንም ልናደርግ ስለማንችል በወቅቱ ያናድርገናል። ካሁን በኋላ ያሉት ግን በኪ መንደር ውስጥ የሚካተቱት ቤቶች በጠቅላላ በውሉ ላይ በተቀመጠው ሀሳብ መሰረት እዛ ስታንዳርድ ይቀጥላሉ። ከዚህ ቀደም ያስተላለፍ ናቸው ግን እላፊ የሆኑ ካሬ ሜትሮች ሄደውብናል፣ ለሱ ምንም ማድረግ አንችልም እንዳልኳችሁ ገዝተናቸው ስለሆነ ማለት ነው። እንግዲህ ካሬ ሜትር ሲወራ ኔትና ግሮስ የሚባለውን ሀሳብ ልክ እንደ ደሞዝ ማለት ነው። በዛ ተገንዘቡት። ያው እኚህ ጠያቂያችን ከዚህ ቀደምም በአካል ቢሮ መጥተው እኔን አውርተውኛል። ድጋሚ ስለጠየቁ ግን መልስ እንሰጥበታለን ስላለን መልስ ለመስጠት ያክል ነው። ቦታው ላይ በተግባር ሄደው ማየት ይችላሉ። ከዛ በተጨማሪ ካርታው ላይ በግራ በኩል ተቀምጠዋል ማለት ነው። ይህንን ይመስላል እንግዲህ እናንተ ያነሳችኋቸው ጥያቄዎች መልስ። ሌሎች ጥያቄዎችም ካሏችሁ ጥያቄዎቻችሁን በኮመንት መስጫው ስር ማስቀመጥ፣ ኢንቦክስ ማድረግ፣ መደወል፣ በአካል መምጣት ትችላላችሁ። ሰብሰብ እያደረግን ቀጣይነት ያላቸውን እንደዚህ ቪዲዮዎች ለእናንተ መስራት አንታክትም ከስራችን አንቦዝንም። ኪ ሃውሲንግ የመዘገባቸውን በጠቅላላ የቤት ባለቤት የማድረግ ግዴታ አለበት። ይህንን ግዴታውን ለመወጣት በርካታ ስራዎችን እየሰራ ነው። እናንተ ወርሃዊ ቁጠባችሁን በመቆጠብና ወርሃዊ ቁጠባ የመቆጠብ ግዴታችሁን በመወጣት መብታችሁን አስከብሩ፣ አስጠብቁ። መልካም ቆይታ ይሁንላችሁ። ቻው